በዛሬው ቪዲዮ የማይጠቅማችሁና መራቅ ያለባችሁን ጓደኞች ድብቅና የማታስተውሏቸውን ባህርያት ነግራችኋለሁ። ሁለት አይነት ባህርያት ያላቸው ጓደኞች አሉ። የመጀመሪያዎቹ ህይወታችንን በዓላማና በደስታ የሚሞሉና፣ ሁለተኛዎቹ ደግሞ ተስፋችንን አማጠው ባዶ የሚያደርጉን ወይም ቶክሲን ባህርያት ያላቸው ናቸው። ጓደኞቻችሁ ባህርያችሁ ላይ አመለካከታችሁ ላይ እንዲሁም የወደፊት ህይወታችሁ ላይ ዋናውን ሚና ይጫወታሉ። ወይ ወደ ገደል ወይ ደግሞ ወደ ከፍታ ይመሯቸዋል። ህይወታችሁን ሳያከብዱባችሁ በፊት ከእንደነዚህ አይነት ሰዎች ራቁ። የመጀመሪያዎቹ አስመሳይና የውሸት ጓደኞች። አስመሳይ ጓደኞች ልክ እንደ ስማቸው በምንም አይነት ሁኔታ ውስጥ ብትሆኑ ከጎናችሁ እንዳሉ ይነግሯቸዋል። ነገር ግን አደጋ ውስጥ ገብታችሁ የድረሱ ሊጥሪ ብታሰሙ የእነሱን እርዳታ በምትፈልጉበት ጊዜ እንዲሁም ከጎናችሁ እንዲሆኑ በምትፈልጓቸው ጊዜ ሁሉ ቢዚ ናቸው፣ በጭራሽ አታገኟቸውም። የውሸት ጓደኞች እውነተኛ መሆናቸውን በማስመሰል ረገድ የተካኑ ናቸው። ስለ ደህንነታችሁ፣ ስለ እናንተ ሲጨነቁ ከውስጣቸውና የእውነት ይመስላችኋል። ነገር ግን አይዘልቅም። የውሸት ጓደኞች እንክብካቤያቸውንና አገዛቸው ከአንገት በላይ ነው፣ ከልባቸው አይደለም። ነገር ግን እኛ እውነተኛ ባህሪያቸውን ለማወቅ ብዙ ጊዜያት ይፈጅብናል። እውነተኛ ጓደኞች ግን ሁሌ ይደግፉናል። ከነ ድክመቶቻችን ከነ ጉድለቶቻችን ሁሌ ከጎናችን ናቸው። በምንም አይነት ሁኔታ ውስጥ ብንሆን እንኳን ከእኛ ጋር ያላቸውን ጓደኝነት ለማቆየት ዋጋ ይከፍላሉ። ሁለተኛ ደግሞ ደካማ ጎናችንን የሚያጎሉ ጓደኞች እንደነዚህ አይነት ጓደኞች እኛ ድክመታችን ነው ብለን የምናስባቸውን ነገሮች ጉድለታችን የሆኑ ነገሮችን ሁሌ በሰው ፊት እያነሱ እኛን ለማሳጣት ይጠቀሙባቸዋል። ሁላችንም ለእኛ ምስጢር የሆኑ ሰው እንዲያቀብን የማንፈልጋቸው ነገሮች አሉ። ነገር ግን ሰው በተሰበሰበበት መሀል እኛ ምስጢራችን ናቸው ያሳፍሩናል ብለን የምናስባቸውን ነገሮች እያነሱ እንደ ቀልድ እያደረጉ እኛን የሚያሳጡንና የሚያሳፍሩን ሰዎችን ከእንደነዚህ አይነት ሰዎች ከእንደነዚህ አይነት ጓደኞች ዛሬውኑ መራቅ አለብን። ሶስተኛ፣ የሚመርዙ ጓደኞች። በሚገርም ሁኔታ ሁላችንም በህይወታችን ውስጥ የሆነ ወቅት ላይ አጋጥመውናል። እንደነዚህ አይነት ሰዎች በእያንዳንዱ ቅጽበት መልካም የሆነ ስሜታችንን ከውስጣችን ያወጡታል፣ እናም ጥሩ የነበረውን ስሜታችንን ያሟጥጡታል። እነዚህ ሰዎች ሁሌም ቅሬታ አቅራቢ፣ ከሁሉም ነገር ውስጥ እንከን አውጪ፣ እንዲሁም ሁሌም ተጠቂ እንደሆኑ ነው የሚያስቡት። እንደነዚህ አይነት ሰዎች ጥሩ አስተሳሰብና ጥሩ ጓደኝነት ባላቸው ሰዎች እንኳን መካከል ሲገቡ እንከኖችን በመፈለግ ስህተቶችን በማጉላት እዛ ቦታ ላይ የነበረውን ጥሩ መንፈስ ያጠፉታል። እነዚህ ሰዎች ራሳቸውን ተወዳጅና ተፈላጊ ለማድረግ ሲሉ በዙሪያቸው የትኛውንም እውነት ይክዳሉ፣ ነገሮችን ያጣምማሉ። ለሌሎች ሰዎች ምንም አይነት ርኅራሄም ሆነ ምሕረት የላቸውም። ለእንደነዚህ አይነት ሰዎች ትልቁ መፍትሄ በግልጽ ትክክል አለመሆናቸውን መናገር ነው። ነገር ግን የማይሻሻሉና መለወጥ የማይፈልጉ ከሆነ ሳይረፍድ ከእንደነዚህ አይነት ሰዎች መራቅ ነው። አራተኛ፣ ከሕይወታችን ማስወገድ ያሉብን ሰዎች ተንኮለኛ ሰዎችን ነው። እንደነዚህ አይነት ጓደኞች ሌሎች ሰዎችን ለራሳቸው ጥቅም ለመዋል የተካኑ ናቸው። ድርጊቶቻችሁንና ውሳኔያችሁን ለመቆጣጠር ይፈልጋሉ። እንዲሁም የሚፈልጉትን ለማግኘት ጥፋታችሁን በመጠቀም ስሜታችሁን በመቆጣጠር አታላይ የሆኑ ዘዴዎችን ሊጠቀሙ ይችላሉ። ባጠፋችሁት ጥፋት ራሳችሁን እንድትኮኑኑና በራሳችሁ እንድታፍሩ ያደርጓቸዋል። በስሜታችሁ ይጫወታሉ። በራሳችሁ መወሰን እንዳትችሉ በማድረግ ሞኝ ያደርጓችኋል። ድንበራችሁን ይጥሳሉ። የራሳቸውን ፍላጎት ያስቀድማሉ። ስለ እናንተ ፍላጎት ግድ አይሰጣቸውም። ከእንደነዚህ አይነት ተንኮለኛ ሰዎች ጋር ጓደኝነት ከቀጠላችሁ በራስ መተማመናችሁ እየተሸረሸረ ይሄዳል። ስሜታችሁን እጅጉን ይጎዱታል። እነዚህ ሰዎች ዋናው ግባቸው እናንተን በሚፈልጉት መንገድ መጠቀምና እናንተን በሚፈልጉት መንገድ ማሽከርከር ነው። አምስተኛ ሀሳባችንን የማይደግፉ ጓደኞች እውነተኛ ጓደኞች ሀሳባችንን፣ ምኞታችንና ህልማችንን ይደግፋሉ። ነገር ግን እንደነዚህ አይነት ጓደኞች ህልማችንንና ራያችንን ስንነግራቸው ህልማችን ከእኛ አቅም በላይ እንደሆነ የማይሆን ነገር እንዳለምን ይነግሩናል። ራሳችንን እንድንጠራጠረው ያደርጉናል። ደጋፊ ያልሆኑ ጓደኞች ጥረታችሁንና ልፋታችሁን መና ሊያስቀሩት ይችላሉ። ስኬታችሁን ሁላ አብረው ላይ ያከብሩ ይችላሉ። እንደ እነዚህ አይነት ግለሰቦች ቀናተኛና ርኅራሄ አልባ ሲሆኑ ማበረታታት የሚባል ነገር በፍጹም አልፈጠረባቸውም። በማይደግፉ ጓደኞች ራስን ማስከበብ እድገታችንን ሊያደናቅፍና ፍላጎታችሁን እንዳታሳድዱ ሊያደርጋችሁ ይችላል። ስድስተኛው ከህይወታችን ማስወገድ ያሉብን ሰዎች ኃላፊነት የማይወስዱ ሰዎችን ነው። እነዚህ ሰዎች ምንም ቢሆን በምንም አይነት ሁኔታ ውስጥ ቢሆን አያጠፉ። ምንም አይነት ችግር ቢፈጠርም የእነሱ ችግር አይደለም። ሁሉንም ችግር ወይ በእናንተ ወይ በማህበረሰቡ፣ አሊያ ደግሞ በመንግስት ነው የሚያሳበቡት። በምንም አይነት ሁኔታ ውስጥ በምንም አይነት አጋጣሚ ውስጥ ይሄ የእኔ ጥፋት ነው ብለው አያምኑ። እንደነዚህ አይነት ሰዎች ለሚፈጠሩ ሁሉ ችግሮች ኃላፊነቱን እንድንወስድ የእነሱንም የእኛንም ጥፋት ኃላፊነት እንድንወስድ የሚፈልጉ እኛኑ ነው። እነዚህ ሰዎች ጥፋታቸውን ስለማያምኑ ይሄን ተሳስቻለሁ፣ ይሄ የኔ ችግር ነበር ብለው ስለማይሉ ይቅርታ ማይጠይቁ፣ እንደውም እኛ ነን እነሱን ይቅርታ እንድንላቸው የሚጠብቁት። እናም ይሄ ጓደኝነት ሲደጋገም በጣም አሰልችን የሚሆነው። ስለዚህ ከእንደነዚህ አይነት ጓደኞች በጊዜ ራሳችንን ማራቅ አለብን። ጓደኝነት ማለት በምንም አይነት ሁኔታ ውስጥ በደስታም በሀዘንም በችግርም በክፉ ነገር ውስጥም ሁሌም የዛን ሰው ችግር ልክ እንደ ራሳችንን ማየት ማለት ነው። መጽሐፍ ቅዱስ ባልንጀራህን እንደ ራስህ ውደድ ይላል። ነገር ግን አንዳንድ ሰዎች አንተ የእውነት ከልብ ጓደኛ ለመሆን ስትጥር ያንተን ጥሩነት፣ ያንተን መልካምነት፣ የምትከፍልላቸውን ዋጋ ልክ እንደሞኝ ለእነሱ መጠቀሚያ ሊያደርጉት ይፈልጋሉ። አንተ እኮ በማይመች ሁኔታ ውስጥ ሆነ ይሆናል ያን ሁሉ ነገር የምታደርገው፣ ጊዜህን አጣበህ ራስህን እያጨናነቅ ይሆናል ለእነሱ ዋጋ የምትከፍለው። ነገር ግን ያንን ነገር እንደ ግዴታ ይቆጥሩታል፣ ሁሌ ስታደርግላቸው። አሁን ላይ ሁላችንም ሶሻል ላይፋችን የተጨናነቀ ነው። ጊዜ ሁላችንም ጊዜ ያጥረናል። እናም ይህን ሁሉ ከማይረዱ ጓደኝነትህን ዋጋ ከሚያሳጡት ሰዎች ጋር ጊዜህን ከማሳለፍ አሁኑኑ ማቆም ይሻላል። አንድ ታሪክ ልንገራችሁ። በአንድ ወቅት አንድ ንጉስ፣ ጦርነት ይጀመርና ወደዛ ጦርነት መሄድ ስለነበረበት ሚስቱን ቤት ውስጥ ቆልፎ በጣም ለሚያምነውና ለሚወደው ጓደኛው ቁልፉን ይሰጠውና ምናልባት እኔ ማልመለስ ከሆነ ጠብቀኝና ምናልባትም ልሞትም ስለምችል ይሄን ቤት እንድትከፍትላት ብሎ ነግሮት ቁልፉን ሰጥቶት ጉዞ ይጀምራል። ነገር ግን ጥቂት እንደተጓዘ የሆነ ቃ እንደረሳ ትዝ ይለውና ተመልሶ ወደ ቤቱ ይመለሳል። ከዛም ያጓደኘው ቤቱን ከፍቶት ያገኛል። እንዴት ትከፍተዋለህ ገና ከመውጣቴ እንዴት ቤቱን ትከፍተዋለህ ሲለው ቁልፉ እንደሚሰራ ቼክ ላደርግ ነው ይለዋል። አብራችሁን ስለቆያችሁ አመሰግናለሁኝ። ይህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ።